ጤና ይስጥልኝ፣ ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያል አርዕስተ ዜናዎቹ እናስቀድማለን። አብራችሁን ቆዩ። ሶስት ዓመት ተከራክረን በፍርድ ቤት እያስወሰንነውን ከ ሶስት ሚሊዮን ብር በላይ ወረዳው ለመክፈል ፈቃደኛ አልሆነም ሲሉ የጤና ባለሙያዎች ተናግረዋል። የወረዳው አስተዳዳሪም ተጠይቀው ጥቂት ምላሽ ከሰጡ በኋላ ስልክ ማጥፋታቸውም ታውቋል። የት ክልል፣ የት ወረዳ ነው? በዝርዝራችን ተሰሙታላችሁ። እናት ፓርቲ ከአራት ሌሎች ፓርቲዎች ጋር በመሆን ከተመሰረተው ትብብር ለኢትዮጵያ አንድነት ቅንጅት አባልነት መውጣቱን አስመልክቶ የኢትዮጵያ ምርጫ ቦርድ ያሳለፈውን ውሳኔ በፍጹም ተቀባይነት የሌለው ሲል አውግዟል። በዝርዝሩ ትሰሙታላችሁ። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋግጧል። ዝርዝር አለ። ደቡብ ምስራቅ ኢትዮጵያ ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን አስታውቋል። እናደርሳችኋለን። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም አስጀመረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። እንኳን ደስ አላችሁ! የመጀመሪያ ዙሮ የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ አቅርበናል። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞው ለሚመዘገበው ያሰዎች ብቻ በተደረገው ቅናሽ ማለትም ባለ ሁለት መኝታ በ720 ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንልዎታል። ምን ይሄ ብቻ በልዩነት ለሃደም ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሆኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውንና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋገጠ። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች አስገድዶ መደፈር ጥቃት እንደደረሰባቸው አመላክቷል። ቢቢሲ በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኘው መረጃዎች መሠረት ከሐምሌ 1 8 ቀን 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች የአስገድዶ መደፈር ጥቃት መድረሱን ሪፖርት አድርጓል። ከእነዚህም ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሚሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የሚታዩ ወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባለዘር በሽታ መያዝን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። የመድፈር ጥቃቶች በግጭቱ እየተሳተፉ ባሉ በሁለቱም ተፋላሚ ኃይሎች በፋኖና በመንግስት የጸጥታ ኃይሎች እየተፈጸሙ ቢሆንም የጤና ባለሙያዎች ከፋኖ ታጣቂዎች በበለጠ የመንግስት ወታደሮች ማየታቸውን ተናግረዋል። ታህሳስ 27 ቀን 2 2017 ዓ.ም የኢትዮጵያ መከላከያ ሰራዊት አንድ ወታደር በሌሎች ወታደሮች እርዳታ የ21 አመቷን እናት በእህቷ ልጅ ፊት እንደደፈራት ቢቢሲ በዘገበው አመላክቷል። እንዳይጎዱኝ ተማጸንኳቸው፣ ታቦትንም እየጠራው ለመንኳቸው፣ ግን ልባቸው አራራልኝም አበላሹኝ ብላለች። ተጎጂዋ የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን በቤተሰቦቿ ሻይ ቤት ጥር 2016 ዓ ም ሻይቡና ለማለት የሚመጣ ወታደር ተደጋጋሚ ቀዳሚ ጉንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችው ምላሽ ጠብቀው እንዳጠቋትና መንገድ ዳር በደቦ እንደደፈሯት ተናግራለች። ዘገባው የቢቢሲ ነው። በደቡብ ኢትዮጵያ ክልል ወላይታ ዞን ኪንዶ ድዳዬ ወረዳ ሀላይ የመጀመሪያ ደረጃ ሆስፒታል ያሉ 128 የጤና ባለሙያዎች በፍርድ ቤት የተወሰነላቸውን ከ3 ሚሊዮን ብር በላይ የትርፍ ሰዓት ክፍያ እንዳልተፈጸመላቸው ለቴግቫ ኢትዮጵያ ተናገሩ። ወላይታ ዞን ሀላል የመጀመሪያ ደረጃ ሆስፒታል ለሶስት ዓመት ሙሉ ተከራክረን በፍርድ ቤት ያስወሰንነውን የ17 ወራት ትርፍ ሰዓት ክፍያ ወረዳው ለመክፈል ፈቃደኛ አልሆነም። መንግስት ካሳ ምር ከፍሎ ወደ ስራችን መመለስ አለበት። ውዝፍ ገንዘባችን የቆየ እንደመሆኑ መጠን ከ3 ዓመት በፊት ከነበረው ዶላር ምንዛሬና አሁን ያለው ታሳቢ በማድረግ ይከፈለን። ፍርድ ቤቱ የወሰነልን 3 ሚሊዮን 371 ሺ 424 ብር ነው። 500 ሺ ብር ታግዶ በሆስፒታል አካውንት እንዲዛወር ታዟል። እንዲሁም ከቀሪው 2 ሚሊዮን 871 ሺ 424 ብር ከሰኔ 2017 ዓ ም ጀምሮ 300 ሺ ብር በ ወሩ ሳይተላለፍ በሆስፒታል አካውንት እንዲዛወር ፍርድ ቤቱ አዟል። ሰኔ 24 ቀን 2017 ዓ.ም ነው። ነገር ግን የተወሰነ ከፍለው የፍርድ ቤት ትዕዛዝ ባለማክበር ጤና ሚኒስቴር ይከፍላል በሚል ለተከታታይ አራት ወራት አልከፈሉም። በጠቅላይ ፍርድ ቤት የተወሰነልንን 4 ሚሊዮን 151330 ብር ነው። የሁለት ወር ተከፍሎ 3 ሚሊዮን 371424 ብር ከ65 ሳንቲም ነው የቀረው ብለዋል ቴግቫ ኢትዮጵያ ቅሬታ ምላሽ የጠየቃቸው የሀላሌ ሆስፒታል ስራ አስኪያጅ አቶ ማቴዎስ መንገሻ አዎ ገንዘቡ አልተከፈላቸውም ሲሉ አምነው ተጨማሪ ማብራሪያ ከመስጠት ፋንታ ግን አቋርጠው ስልክ ዘግተዋል። በድጋሚ ሲደወል ስልክ ያነሱም ሲል ቴግቫ ኢትዮጵያ ዘግቧል። ዘገባው ሲቀጥልም ወረዳው ስልክ ለማንሳት ፈቃደኛ ባይሆንም ስለ ጉዳዩ የጠየቅናቸው የወላይታ ዞን ጤና መምሪያ አቶ ጸጋይ ኤካ የተወዘፈውን አልከፈለንም ካሉ ወረዳው ከፍላ ይችላለው የሚል ቃል ቢገባም፣ አንዴ ለመክፈል ተቸግሮ ሊሆን ይችላል ግን ቀስ በቀስ እየከፈለ ስለሆነ ይከፍላል ብለዋ። ወረዳው መክፈል በሚችልበት አቅም እየከፈለ መጥቷል። አሁንም ቢሆን ባለሙያዎቹ የሰሩበት ሕዝቡ አገልግሎት ያገኘበት ስለሆነ ይከፍላል ያሉት ኃላፊው፣ ባለሙያዎቹ በጊዜው ተስማምተዋል ሲሉ ተናግረዋ። ለወደፊት ግን የትርፍ ሰዓት ክፍያም በሰሩበት መጠን ያለ ውዝፍ እከፍላለሁ ብሎ እስካሁን እየከፈለ መጥቷል። ውዝፉን ግን በአንዴ ለመክፈል በጀት የለው የሚወስደውን ወረዳው እነሱም ታግሰው ቀስ በቀስ የሚከፍለውን እየወሰዱ በትዕግስት እንዲጠብቁ ነው። በጊዜው የተስማማ ነው፣ ፍርድ ቤቱ ወስኗል። ወረዳውም እየከፈለ ነው፣ አልከፍልም አላለም። እነርሱም በትዕግስት ቢጠብቁ የተሻለ ይሆናል ብለዋል። የኢትዮጵያ አየር መንገድ ወደ ሁመራ የሚያደርገውን በረራ ዳግም ጀመረ። የኢትዮጵያ አየር መንገድ ወደ ሁመራ የአየር ማረፊያ የሚያደርገውን በረራ ከዓመታት በኋላ ትላንት ህዳር አስር ቀን 2018 ዓ.ም መጀመሩ ተገልጿል። ለአመታት ተቋርጦ የነበረው በረራው የተጀመረው ባሳለፍነው ወር የኢትዮጵያ አየር መንገድ ከህዳር 10 ቀን 2018 ዓ.ም ጀምሮ ወደ ሁመራ በረራ እንደሚጀምር በይፋ ማስታወቁን ተከትሎ ነው። በዚህም መሰረት በትላንትናው እለት ወደ ሁመራ አየር ማረፊያ መደበኛ በረራ መጀመሩን የሀገር ውስጥ መገናኛ ብዙኃን ዘግበዋል። የበረራው መጀመር ኢንቨስትመንትን በማነቃቃት ረገድ ትልቅ ሚና ይጫወታል ተብሏል። በተጨማሪ በረራው በማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ መስተጋብሮች ላይ ያለው አስተዋጽኦ ጎላ ያለ መሆኑ ተጠቁሟል። ደቡብ ምስራቅ ኢትዮጵያ ዓለም የሚፈልጋቸው ዋና ዋና ማዕድን ያሉበት አካባቢ መሆኑን አስታወቀ። በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁንም ዓለም የሚፈልጋቸው ዋና ዋና ማዕድናት ያሉበት አካባቢ መሆኑን የማዕድን ሚኒስቴር አስታውቋል። ሚኒስቴሩ ይህን የገለጸው የሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም በገመገመበት መድረክ ነው የማዕድን ሚኒስ ሚኒስቴር ኢንጂነር ሀብታሙ ተገኝ በጉጂ ቦረና፣ ከፊል ሶማሌ ሶማሊያና ኬንያ ድንበርና ሰቆጣ አካባቢ ያለው የብረት ክምችት ጥናት እየተካሄደ ነው ብለዋል። እንደ ሚኒስቴሩ ገለጻ አካባቢዎቹ ሊፒየም፣ ታንታለም፣ ኒኬል፣ ማንጋኒዝ የሚባሉ ዋና ዋና ማዕድናት ያሉበት ነው። በውስን አቅም ቢሆንም በእነዚህ አካባቢዎች ላይ የምርመራ ስራዎች እየተሰሩ እንደሚገኙ ጠቅሰው የአገር ፍላጎትን መሰረት በማድረግ በቅደም ተከተል በመሠራት ላይ መሆኑን ገልጸዋል፣ ሲል ኢፒድ ዘግቧል። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰብሳቢ አማራች በካሎ እንደ ሀገር ሁሉንም አድናት ሳይሆን የበለጠ የሚያወጣ ላይ በትኩረት መስራት አስፈላጊ ነው ማለታቸውን ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። ህገ ወጥ ንግድ እንዳይፈጠር ከክልሉ ጋር ቅንጅት እየሰራን በማጠናከር መስራት እንደሚገባ የቋሚ ኮሚቴ ሰብሳቢ ገልጸዋል ተብሏል። የቋሚ ኮሚቴው ምክትል ሰብሳቢ ፍቃዱ መንግስቱ በበኩላቸው ያለው የድንጋይ ከሰልና ሌሎች ዝቅተኛ አፈጻጸም ያላቸው ዘርፎች ያለውን ችግር ለይቶ ለመቅረፍ መስራት እንደሚያስፈልግም አስገንዝበዋል። እናት ፓርቲ ከአራት ሌሎች ፓርቲዎች ጋር በመሆን ከመሰረተው ትብብር ለኢትዮጵያ አንድነት ቅንጅት አባልነት መውጣቱን አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈውን ውሳኔ በፍጹም ተቀባይነት የሌለው ሲል አወገዘ። ፓርቲው ህዳር 10 ቀን 2018 ዓ ም ባወጣው መግለጫ የቦርዱ ውሳኔ ሰንካላ ምክንያት ላይ የተመሰረተና ለ14 ወራት ፓርቲው ለማፍረስ ሲደረግ የነበረው የተቀናጀ ጥረት አካል ነው ሲል ክስ አቅርቧል። እናት ፓርቲ ከመኢአድ ከኢሃፓና ከሌሎች ከሁለት ፓርቲዎች ጋር በመሆን መስከረም 10 ቀን 2018 ዓ.ም ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት መመሠረቱ ይታወሳል። ፓርቲው እንዳለው ቅንጅቱ አስፈላጊ ሰነዶችን መስከረም 12 ቀን አስገብቶ ቦርዱ ከእጅግ ብዙ ውትወታና ደጅ ጥናት በኋላ በ55ኛው ቀን ህዳር 5 ቀን 2018 ዓ.ም ምላሽ ሰጥቷል። በዚህ ምላሹም ቦርዱ የአራቱን ፓርቲዎች ቅንጅት ሲያጸድቅ የእናት ፓርቲን ሰነድ ግን ያልተሟላ ነው፣ እንዲሁም ከአባላት ተቃውሞ ቀርቧል በሚል ምክንያቶች ከቅንጅቱ አባልነት ሰርዟል። እናት ፓርቲ ይህ ውሳኔ ሆን ተብሎ ከሰባተኛው ዙር ምርጫ የእጩዎች ምዝገባ ሁለት ቀናት ሲቀረው መተላለፉንም ኮንኗል። እናት ፓርቲ የቦርዱ ውሳኔ ድንገተኛ ሳይሆን ፓርቲውን የማፍረስ ተልእኮ አካል ነው ብሏል። መግለጫው ቦርዱ ባለፉት አስራ አራት ወራት አንጃ ፈጥረው ራሳቸውን ከለዩ ስምንት የቀድሞ አባላት ጋር በመወገን ፓርቲው ላይ ጫና ሲፈጥር ቆይቷል። ፓርቲውን የ2017 ዓ ም በጀት አመት ድጋፍ ያልባከነ ብር ባክኗል በሚል ምክንያት ከልክሏል። በዚህ ጉዳይ ፓርቲው ከፍተኛ አመራሮች ላይ የወንጀል ምርመራ እንዲካሄድ አዟል። ከፓርቲው ብሔራዊ ስራ አስፈጻሚ ጋር ለመወያየት ፈቃደኛ ባለመሆን ስብሰባ ረግጦ እስከ መውጣት የደረሰ አሳፋሪ ድርጊት ፈጽሟል ሲል በጽኑ ወቅሷ ፓርቲው ይህ ሁሉ ጫና እየደረሰበት ያለው መንግስት የሚሄድባቸውን ህገ ወጥ አሰራሮች በመተቸቱና እንደ ጣሪያ ግድግዳ ያለ የህዝብ ቀንበር በፍርድ ቤት በመርታት ለህዝብ ድምጽ በመሆን እንደሆነ ያምናል ብሏል። በመጨረሻም ከህግ አግባብ ውጭ የተወሰደውን ይህን ውሳኔ በህግ ለማስከበር አስፈላጊውን እርምጃ ሁሉ እንደሚወስድም አስታውቋል። ውድ አድማጅ ተመልካቾቻችን ለሰዓቱ የያዝናቸው አጫጭር መረጃዎችን ይመስሉ ነበር። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ ቸርንቆ